በአጋጣሚ ይሄ ሰው በስራ ቦታው ላይ በስራው ጎበዝ ባለመሆኑ ምክንያት አንድ ቅጽል ስም ይወጣለታል። ለካ እሱ አላወቅም እንጂ ይህንን ቅጽል ስም የሚጠቀም አንድ አሸባሪና ነፍሰ ገዳይ የሆነ ሰውዬ አለ። ፖሊሶችም ይህን ነፍሰ ገዳይ ለመያዝ ክትትል ሲጀምሩ ቅጽል ስማቸው በመመሳሰሉ ምክንያት የተሳሳተ ሰው ላይ ክትትል ማድረግ ይጀምራሉ። በዚህም ምክንያት ምንም ያላደረገውን ሰው እስር ቤት አስገብተውት ብዙ በደሎችና ስቃዮች ይደርሱበታል። ይሄ ምስኪን ሰው ከገባበት ወጥመድ ውስጥ ለመውጣት እጅግ በጣም ብዙ የሚጠበቅበት ስራ አለ። ይሳካለት ሲሆን በዛሬ ፊልማችን አብረን የምናየው ይሆናል። አዳዲሶች ሰብስክራይብ እያደረጋችሁ ሁላችንም ይህንን ቪዲዮ ላይክ በማድረግ ፊልማችንን እንጀምር። ይመቻችሁ። ይሄ ሰው ስሙ ፓርክ ቼንግ ይባላል። በውጣ ውረድ ውስጥም ቢሆን መደበኛ የሚባል ኑሮ የሚኖር ሰው ነው። አንድ ቀን ጠዋት ከእንቅልፉ እንደተነሳ የፊት ቆዳውን ለማሳመር የሚስቱን ክሬሞች መጠቀም ይጀምራል። ባለቤቱ ሚሆም እኔም የገዛቸውን ክሬሞች ጨረስክብኝ በማለት ትጨቃጨቀዋለች። ሁለቱም ከለባበሱ በኋላ ወደ ስራቸው ይሄዳሉ። ሚሆ በስራዋ ነርስ ስትሆን ጓደኞቿ ጠበቃ በማግባቷ ይቀኑባታል። ምክንያቱም ጠበቃዎች አሪፍ ገንዘብን ይሰራሉ ብለው ስለሚያስቡ ነበር። ነገር ግን ሚሆ ለገንዘቡ ብላ እንዳላገባችሁ ሁሌ ነበር የምትናገረው። የዛን ቀን ቻንግ ከባድ የሆነ የፍርድ ቤት ኬዝ አለበት። ነገር ግን በሚያሳዝን ሁኔታ ተሸነፈ። ሲከራከርላቸው የነበሩት የመስሪያ ቤት ድርጅቶች አንተ ሁሌ መለፍለፍ እንጂ ደህና ውጤት አምጥታ አታውቅም በማለት ቢግ ማውዝ ወይም ባለ ትልቅ አፍ በማለት ቅጽል ስም ያወጡለታል። ቻንግን በጣም በማዘን ከሚስቱ አባት ጋር የፍርድ ቤቱ በረንዳ ላይ ይቀመጣሉ። የሚሆ አባት ጊ የተፈጠረውን ረስተው ለቀጣይ እርምጃቸው መዘጋጀት እንዳለባቸው እየነገረው በድንገት ሚሆ ቻንግ ስልኩን እንዲያነሳው ለጊ ቢሰጠውም ሁለቱም ስልኩን ማንሳት ፈርተው ነበር። አማራጭ የሌለው ቻንግም ስልኩን ያነሳውና ለሚስቱ ዛሬም በድጋሚ እንደተሸነፈ ይነግራታል። ይህ ማለት ዛሬም ወደ ቤቱ ይዞ የሚሄደው ምንም አይነት ገንዘብ የለውም። ሚሆም ለስምንተኛ ጊዜ በተከታታይ እየተሸነፍክ ነው፣ ካንተ ጋር ብንፋታ ነው የሚሻለን፣ ወደ ቤት ተመልሰ እንዳትመጣ ትለዋለች። ማታ ላይም ሚሆ በንዴት እየጠጣች ቻንግ ወደ ቤት መምጣት ስለፈራ ጊ በድበቅ ቦርሳውን ያቀብለዋል። ቻንግም በቻልከው መጠን አስጣርቀን ይለውና ሆቴል ለመከራየት ይሄዳል። ከሁለት ቀን በኋላ ቻንግ በጣም ብዙ ብሮችን ይዞ ወደ ቤት ይመለሳል። ይሄ ገንዘብም በደንብ ያስታርቀናል ብሎ ያሰበ ይመስላል። ሚሆ እየደነገጠች፣ በዚህ ፍጥነት ይህ ሁሉ ገንዘብ ከየት አመጣ ትለዋለች። ቻንግ ማንም ሳያቅ በድብቅ ያደረገው አንድ ነገር አለ። ከአንድ ቀን በፊት የከተማቸው ከንቲባ ከሆነው ቾይ ከተባለ አንድ ሰውዬ ጋር ተገናኝቶ ነበር። ለቻንግም ገንዘቡን የሰጠው ቾይ ሲሆን የሆኑ ሶስት ሰዎች የተካተቱበት አንድ አደጋ ተፈጥሮ እንደነበርና በሱ ጉዳይ ላይ እንዲሰራለት ነበር ብሩ ነው የከፈለው። እነዚህ ሶስት ሰዎች በመኪና እየሄዱ በድንገት አደጋ ይደርስባቸዋል። ሶስቱም የከፋ አደጋ ባይደርስባቸውም ነገር ግን መኪናቸው ውስጥ አንድ የሞተ ሰው ተገኝቶ ነበር። እናም ቾይ ለቻንግ አንተ እንደ ጠበቃችን ነው የምትሆንልን፣ ነገር ግን ብዙ የምትሰራው ነገር የለም ሶስቱ ሰዎች ለዳኛው ጉቦ በመስጠት ነገሩን በማድበስበስ ሊያልፉት ስለሆነ አንተ ልክ እንደ ጠበቃ ብቻ ፊት ለፊት እዛ መቆምና ማስመሰል ብቻ ነው የሚጠበቅብህ ይለዋል። ቻንግ ከዚህ ጀርባ ያለውን እውነታ ስለማላቅ በዚህ ጉዳይ አልሳተፍም ይለዋል። ቾይም በድብቅ የነበረ ካሜራ መኪና ውስጥ ስላለ ችግር የለውም እውነታውን እንድታውቅ አድርግሃለሁ ይለዋል። እናም በዚህ ተስማምተው ቾይ በማግስቱ ወደ እስር ቤት እነዚህ ሶስት ሰዎች ለማግኘት ይሄዳል። ጉዳያቸው እስኪጣራ በማረሚያ ቤት እንዲቆዩ ታዘው ነው እዚህ ያሉት። እነዚህ ሰዎች ዶክተር ሃን ዱጊያን እና ቻይባን ይባላሉ። እነዚህ ሰዎች ቻንግ ለዓላማቸው በደንብ የሚሆን ሰው እንደሆነ ያስባሉ። ምክንያቱም ቻንግ ገንዘብ ስለሚያስፈልገው ያሉትን ነገር ከማድረግ ወደ ኋላ የማይል ሰው እንደሆነ አስበዋል። በዚህም ሰዓት በድንገት ይደወልላቸውና የሆነ ሰው በአደጋው ወቅት መኪና ውስጥ ካሜራ እንደነበርና የሆነ ቅጂ እንዳለ ለፖሊስ መረጃ አሳልፎ እንደሰጠ ይነገራቸዋል። እነሱ አላወቁም እንጂ ይህንን ያደረገው ቻንግ ራሱ ነበር። ከነሱም ተለይቶ ሲሄድ አንድ ድምፅ መግጃ መሳሪያ በድብቅ አስቀምጦ ነበር የወጣው። በንግግራቸውም ወቅት በአደካው ጊዜ እየተቀረጸው ቪዲዮ የሆነ ሰው ጋር እንዳለ ሲነጋገሩ ይሰማል። ይህንንም ጉዳይ ለከንቲባው ቾይ ያሳውቀዋል። እናም ቻንግና ቾይ ቀረፃ ላይ ወደ ነበረች ሚስ ጃንግ ወደተባለች አንዲት ሴት ይሄዳሉ። ሚስ ጃንግ ማለት የዶክተር ሃን ባለቤት ናት። በድንገት የሆኑ ሰዎች መጥተው ሚስ ጃንግን ያጠቋታል። እዛ የነበሩት እነ ቻንግ በፍጥነት ያስጥሏትና ቻንግ በመኪና ውስጥ ተቀርጾ የነበረው ቪዲዮ አንቺ ጋር እንዳለ መረጃ ደርሶ ይሄን ስጭኝ ይላታል። ነገር ግን እሷ ስለምን እንደሚያወራ እንኳን እንደማታክስት ነግረው ቻንግ ሶስቱ እስረኞች ሲያወሩ የተቀረጸውን ድምጽ ያሰማትና እማትሰጠው ከሆነ ወንጀለኛን በመተባበር እንደሚያስጠይቃት ይነግራታል። ሚስ ቻንግ ነገሩ ትንሽ ሲያስፈራት በወቅቱ የተቀረጸውን ቪዲዮ ለቻንግ ትሰጠዋለች። እናም ጋንጂሁን የተባለ አንድ ሰው ከዚህ ጉዳይ ጋር እንደሚነካከም ትነግረዋለች። ጋንጂሁን ከከተማው ባለሀብቶች ውስጥ አንዱ ነው። ቻንግ ወደ ቤት እንደገባ ቪዲዮን ሲመለከተው በአደጋ ወቅት እዛ ጋር ሞቶ የተገኘው ሬሳ እነዚያ ሶስት ሰዎች ቀድሞ የገደሉት ፕሮፌሰር ሴሆ የተባለ ሰው እንደሆነ ይደርስበታል። ቻንግ አሁን ላይ ጥሩጥሩ ገንዘቦችን ከከንቲባው እየተከፈለው ስለሆነ ሚስቱን በጣም ውድ የሆነ ቦታ እየወሰደ ያዝናናታል። በድንገትም ለስራ ተደውሎ ይጠራል። ተነስቶም ሊወጣ ሲል አስተናጋጇ ያዘዝከው ቡና ደርሷል በማለት ቡናውን ትሰጠዋለች። እሱም ቡናውን እየጠጣ ሲሄድ ቡናው የተመረዘ ነበርና እና ማየት አቅቶት ከባድ አደጋ ይደርስበታል። ቻንግም ደስ የሚልን ህልም እያየ ራሱን ከሳተበት ይነቃል። የመኪናው አደጋ በደረሰበት ወቅት ከሚስ ጃንግ የተቀበለውን የቪዲዮ ቅጂ የሆነ ሰው ከመኪና ውስጥ መጥቶ ሰርቆት ነበር። ነገር ግን ችግሩ ይሄ ብቻ አልነበረም። ፖሊሶች የፍተሻ ወረቀት ይዘው በመምጣት ቢሮውን ሲፈትሹት በጣም ብዙ አደንዛዥ እጾች፣ ስፍር ቁጥር የሌለው ገንዘብ እንዲሁም በጣም ብዙ ወርቆች ነበር የተገኙት። በዚህ ምክንያት ቻንግ ወደ እስር ቤት ተወረወረ። ፖሊሶቹም በየሚዲያዎቹ ለረጅም ዓመታት ሲያስቸግረን የነበረው ቢግ ሞዝ የተባለው ከባድ ወንጀለኛ በቁጥጥር ስር ውሏል የሚል ዘገባዎችን በየሚዲያዎች ይዘግቡ ጀመር። ቻንግ ከንቲባው ቾይን በዚህ ጉዳይ ላይ እንዲረዳው ይጠይቀዋል። ቾይም መጀመሪያውኑ መጠንቀቅ ነበረብህ፣ እኔ እዚህ ጉዳይ ውስጥ መግባት አልችልም በማለት ያልጠበቀውን መልስ ይመልስለታል። ቻንግ ወደ እስር ቤት ከተወረወረ በኋላ በቪአይፒ የሚታሰሩት ሶስቱ ሰዎች ከአሁን በኋላ ምንም አይጠቅመንም ብለው ስላሰቡ ሊገሉ ተወስነዋል። ልክ ሊገሉትም እያዘጋጁት ሳለ በድንገት ጎንጂሁን ሆን ይደውልና ድርጊታቸውን ያስቆማቸዋል። ቢግማውዝ በጣም ብዙ ገንዘቦችን ሰርቆኛል፣ ገንዘቤን ማስመለስ የምችለው እሱ በህይወት ሲኖር ብቻ ነው፣ ስለዚህ እንዳትገሉት ይላቸዋል። እነሱም በንዴት ክፉኛ ደብድበው ይለቁታል። በድንገትም ቻንግ ቲቪ ሲመለከት ሚስቱ ሚሆ ለተለያዩ ሚዲያዎች መግለጫ እየሰጠች ወደ ካሜራው እያየች ልጎበኘህ ወደ እስር ቤቱ መጥቼ ነበር ነገር ግን ካንተ ጋር እንድገናኝ ሊፈቅዱልኝ አልቻሉም በማለት መልእክት ታስተላልፍለታለች። የእስር ቤቱ መርማሪዎችም ቻን ግን አንተ ትክክለኛው ቢግ ማውዝ ነህ ወይስ አደለህም እያሉ በጥያቄ አፋጥጦት ጀመር። ውሸትን የሚለይ ማሽንም እጁ ላይ ያደርጉለትና ጥያቄውን ይጠይቁታል። እሱም ከመመለሱ በፊት ትዕይንቱ መልሱን ሳንሰማ ወደ ሌላ ትዕይንት ይወስደናል። በዚህ በኩል ባለሀብቱ ጋንጂሁን ወደ ሶስቱ ቪአይፒ ታሳሪዎች በመምጣት እጃቸውን ቢግ ማውዝ ላይ እንዳያነሱ በደንብ አድርጎ ያስጠነቅቃቸዋል። ምክንያቱም መጀመሪያ ገንዘቡ ማግኘት አለበት። ይህንን ንግግራቸውን የእስር ቤቱ አዛዥ በካሜራ ውስጥ እየሰማቸው ነበር። እናም እየተዝናናባቸው ነው። ምክንያቱም ግማሾቹ ቢግማውዝ እንዲገደል፣ ግማሾቹ ደግሞ እንዳይገደል ነው የሚፈልጉት፣ እየተጨቃጨቁ ነው። የእስር ቤቱ አዛዥም እሱን በራሱ በኩል ሊያጣራ ስለፈለገ ቻንግን እየጋበዘውና በጥሩ መንገድ እየቀረበው እሱ ቢግማውዝ መሆኑን አለመሆኑን ይጠይቀዋል። ቻንግም ቢግማውዝ አለመሆኑን ሲናገር የሰጠውን ምግብ ይቀበለውና አባሩ ያስወጥተዋል። ቻንግ በህይወቱ ላይ የሆነ ባለው ነገር በጣም ይማረራል። በጣምም ተናዶ ቹንሲ ከተባለው የእስረኞች አለቃ ከሆነው ሰውዬ ጋር ነገር በመፈለግ ይጣላል። በንዴትም ሰውየውን ክፉኛ ይመታውና ምን ያህል እንደተናደደ ለራሱ አስተውሎ በጣም ይገረማል። በዛው ሰዓት አንድ አይምሮውን ከሚያመውና በጣም ክፉ ነብሰ ገዳይ ከሆነ ሰው ጋር ይገጣጠማል። ሰውየው አይምሮ መምተኛ ስለሆነ ቻንግ አንዳንድ ነገሮችን በመናገር ሰውየውን ያሸማቅቀዋል። እየተካሄደ ያለውን ነገር ያዩት ሌሎች እስረኞች እውነትም ቻንግ ትክክለኛው ቢግ ማውዝ እንደሆነ ማሰብ ይጀምራሉ። ምክንያቱም ማንንም የማይፈራ ብቸኛ ሰው ቢግ ማውዝ ብቻ ነበር። ቻንግ ይሄ ነገር በጣም ስለመረረው ራሱን ለማጥፋት ስላሰበ ከእስር ቤቱ ለማምለጥና ፖሊሶች እሱ ላይ እንዲተኩሱበት ለማድረግ ያስባል። የእስር ቤቱ አዛዥ በካሜራ እየተከታተለው ስለነበረ ፖሊሶች እንዳይተኩሱና በቁጥጥር ስር ብቻ እንዲያውሉት ያደርጋል። በማግስቱ እስረኞች በእስር ቤት ውስጥ ያለውን ስራ ይሰራሉ። ከስራም በኋላ የቀረበላቸው ምሳ በጣም የሚያስጠላ በመሆኑ በእስር ቤት ውስጥ ብጥብጥ ሊያስነሱ ይወስናሉ። ፖሊሶቹም ሊያስቆሟቸው ወደ እነሱ ሲመጡ የሽንት ቤት ጽዳጅ ይደፉባቸዋል። በዚህ ሰዓት የእስር ቤቱ አዛዥ ወደ እነሱ በመምጣት ያስቆሟቸዋል። ቻንግም ወደ አዛዡ ጆሮ ጠጋ በማለት ይህንን ብጥብጥ እንዲነሳ ያደረግኩት እኔ ነኝ። አንተም ሆነ ሶስቱ ቪአይፒ ታሳሪዎች እኔ ላይ ችግር መፍጠራችሁን ከአሁን በኋላ የማታቆሙ ከሆነ አንተም ሆንክ እነሱ መሞታችሁ አይቀርም ይለዋል። አዛዡም እሺ በማለት ካሁን በኋላ ጥሩ ምግብ እንዲቀርብላቸው ትእዛዝ ያስተላልፋል። በድንገት አንዱ ጠባቂ ወደ ቻንግ ይመጣና ጠያቂ እንዳለው ይነግረዋል። ልትጠይቀው የመጣችውም ሚስቱም ይሆ ነበረች። ለፍቺ የላከው ደብዳቤ ደርሷት እንደመጣችና መቼም ቢሆን እነሱ ሁለቱ መፋታት እንደሌለባቸውና ሀሳቡን እንዲቀይር ትነግረዋለች። ቻንግም ይህንን ለማድረግ የወሰንኩት የአንቺን ደህንነት መጠበቅ ስለፈለግኩ ነው። የኒህ ሚስት መሆንሽን ካወቁ ችግር ይደርስብሻል ይላታል። እሷም ግን ስንት ያሳለፉትን ነገር እያስታወሰችው ምንም ነገር ቢፈጠር ከእሱ ጋር መለየት እንደማትፈልግ ትነግረዋለች። ከቆይታዎች በኋላ ጠባቂዎቹ ቻንግን ለብቻ የሚታሰርበት ክፍል ውስጥ ይወስዱታል። ቻንግም ከአሁን በኋላ በዚህ ቢግ ማውዝ በሚባል ሰውዬ ምክንያት መሰቃየት እንደሌለበትና ወይ በዚህ ስም ተጠቅሞ አንድ ጥሩ ነገር ላይ መድረስ አሊያም ከዚህ ስም በመገላገል ራሱን ነፃ ማውጣት እንደሚፈልግ ከራሱ ጋር ይነጋገራል። ለብቻ ከሚታሰርበትም በመውጣት ከሌሎች ተሳሪዎች ጋር ሲቀላቀል ብዙ ታሳሪዎች በሱ ምክንያት ጥሩ ጥሩ የሆኑ ጥቅሞችን እያገኙ ስለሆነ በጣም ያመሰግኑታል። ቻንግም ለእነዚህ እስረኞች ውለት አለመዋል አንድ ጄሪን የተባለ ሰውዬ ያገኘዋል። ለጄሪም እዚህ እስር ቤት ውስጥ ያሉት እስረኞች ያለባቸውን ችግር እየመጡ ለእኔ እንዲነግሩኝ አድርግ፣ እኔም በቻልኩት መጠን ለእነሱ መፍትሄን አቀርብላቸዋለሁ ይለዋል። ቻንግ ቢግማውዝ በሚለው ስም ከመሰቃየት ይልቅ ይህን ስም ተጠቅመው ጥሩ ስራዎችን ለመስራት የወሰነ ይመስላል። እናም አንዳንድ እስረኞች እየመጡ የሚፈልጉትን ነገር ይነግሩት ጀመር። የመጀመሪያው ሰው በእስር ቤት ውስጥ በጣም ክብር የሚሰጠው አንድ ሰውዬ ሲሆን ልጁ ከዓመታት በፊት እንደጠፋችና የት እንደገባች ማንም ማወቅ እንዳልቻለ እሱም በቻለው መጠን ሲያፈላልጋት እንደቆየና ነገር ግን ጥሩ ያሉን አንዳንድ አጋጣሚዎች በመፈጠራቸው ወደዚህ እስር ቤት እንደገባ ይነግረዋል። ሌላኛው ደግሞ ብዙ ሰዎችን በመግደል የሚታወቀው የአይምሮ ታማሚው ነበር። እሱም እናቱ ታማ ሆስፒታል እንደተኛችና የሚያስታምማት ሰው ስለሌለ በዚህ ነገር እንዲያግዘው ይነግረዋል። ሚሆ ድሮ ከምትሰራበት ሆስፒታል ተቀይራ አሁን አዲስ ሆስፒታል ውስጥ ስራውን እየሰራች ነው። እዚህ ሆስፒታል ውስጥ የከንቲባዎች ወይ ባለቤት የምትሰራ ሲሆን ሚሆም ስለተገደለው ፕሮፌሰር ሲሆ አንዳንድ መረጃዎችን አገኛለሁ ብላ ነበር ወደዚህ ሆስፒታል ለመግባት የወሰነችው። ፕሮፌሰር ሲሆ የተገደለው አንዳንድ ሰዎችን ለማጋለጥ ሲሞክር ነበር። ሚሆም በስራ ላይ ያለች በድንገት አንድ ታማሚ መተንፈስ ያቅተውና ለመሞት ይንገበገብ ጀመር። ሚሆም ሲፒአር የተባለ መድኃኒት ትወጋውና ሰውየውን ከሞት ትታደገዋለች። አለቆቿ ግን እሷን ከማመስገን ይልቅ ይወቅሷት ጀመር። ምክንያቱም እዚህ ሆስፒታል ውስጥ አንድ ሕግ አለ። የታማሚ ቤተሰቦች ያመጡትን ታማሚ ሲፒአር የሚባል መድኃኒት እንዳትወጉት የሚል ውል ላይ ስለፈረሙ ማንኛውም ታማሚ ወላጆቹ እንዳይወስድ ብለው የፈረሙበትን መድኃኒት ፈጽሞ መውሰድ እንደማይችል ይነግሯታል። እሷም እየደነገጠች ለዚህ ሕግ አዲስ ስለሆነች ከአሁን በኋላ መጠንቀቅ እንዳለባት ይገባታል። ረፍት ሰዓት ላይም ወደ ውጪ ስትወጣ አንድ እዛ ሆስፒታል ውስጥ የሚሰራ ሰራተኛ አንዲት ታማሚን ይዛ የመጣች እናትን በሆስፒታላቸው ውስጥ ያለውን ውል እንድትፈርም እየጎተጎታት ሊያሳምናት ሲሞክር ታያለች። በሌላ በኩል ሶስቱ ቪአይፒ ታሳሪዎች የእስር ቤቱን አዛዥ ይጠሩትና ሶስቱም እንደተስማሙበትና ቻንግን መግደል እንደሚፈልጉ ይነግሩታል። ነገር ግን አዛዡ ከከንቲባው ትዕዛዝ እንደተቀበለና ይሄ መሆን እንደማይችል ይነግራቸዋል። እነሱም ግን ይህንን ከፈቀደላቸው በጣም ብዙ ገንዘቦችን እንደሚሰጡት ሲነግሩት በጣም ብዙ ገንዘብ ስለሆነ እምቢ ማለት ይከብደዋል። ከተስማሙም በኋላ ሶስቱ ቪአይፒዎች አንዳንድ እስረኞችን ለስራቸው ይመለመላሉ። ጠባቂዎቹም ለስራ በማስመሰል እነዚህ የተመለመሉትንና የቻንግ ጓደኞችን አንድ አጥር ውስጥ ይቆልፉባቸዋል። ወዲያው ነበር በእነዚህ ሁለት ጎራ መሀል ቀውጥ ያለ ድብድብ የተጀመረው። በዚህ መሀል የአእምሮ ችግር ያለበት ሰውዬ የደበቀውን ጩቤ ያወጣዋል። ምንም እንኳን የነ ቻንግ ቡድን ቢሆንም ነገር ግን ቻንግን ሊወጋ ወደ እሱ ይሄዳል። በዚህ ሰዓት ፒግሚ የተባለው ሰውዬ ራሱን በማስወጋት ቻንግን ከዚህ ጥቃት ያተርፈዋል። በዚህ ሰዓት የእስር ቤቱ አዛዥ ከዚህ በላይ ዝም ካለ ወደ እሱ ነገሮች ስለሚሳበቡ በፍጥነት ድብድቡን ያስቆማል። በማግስቱም ሚሆ በመደበኛ ስራዋ ላይ ያለች ለአንድ ታማሚ ሁለት ሚሊግራም መድኃኒት መርፌ ትወጋዋለች። በድጋሚ ግን አለቆቿ እሱ የሚጠቀመው አንድ ሚሊግራም እንጂ ሁለት አይደለም፣ ለምን ይህንን አደረግሽ በማለት ወቀሳቸውን ይጀምራሉ። እሷም ግን የታማሚው መረጃ ላይ የሚለው ሁለት ሚሊግራም ነው ለዛ ነው በማለት ኮምፒውተር ላይ የታማሚውን መረጃ ልታሳያቸው ስትል እዛ ኮምፒውተር ላይ የሚለው 1 ሚሊግራም ብቻ ነበር። ሚሆም የሆነ ሰው ይህን ነገር ቀይሩት እንጂ 1 ሚሊግራም አልነበረም በአጋጣሚ በስልኬ ፎቶ አንስቸው ነበር በማለት መረጃውን ስታሳያቸው የሚሉትን ነገር ያጡና ዝም ይሏታል። ከቆይታዎችም በኋላ ዶክተሯ ህዩን ነርሶቹን ተሰበስባቸውና የሚፈልጉትን አስተያየት እንዲሰጡ ተጠይቃቸዋለች። ሚሆም በዚህ ሰዓት ተነስታ የሞተውን የፕሮፌሰር ሲሆ መረጃዎች እንዳየችና የሚያስፈልጉት መድኃኒቶች ሌላ እንደነበሩና ና የተሰጠው ሌላ በመሆናቸው እንደሞተና እንደዚህ አይነት ስህተቶች በጣም ብዙ በሽተኛዎችን እንደሚያሳጣቸው ትናገራለች። ማታ ላይም ሚሆ ወደ ቤት ስትገባ የሆነ ሰው በድብቅ እየተከታተላት እንደሆነ ይሰማታል። በአጋጣሚ ግን ከአባቷ ጋር ይገጣጠሙና በሰላም ወደ ቤት መግባት ትችላለች። በዚሁ ሰዓት ከንቲባዎች ይደውል ይደውልና ነገ ሊያገኛት እንደሚፈልግ ይነግራታል። በእስር ቤት ውስጥ ቻንግ ፒግሚን በቻለው መጠን እየተንከባከበው ነው። በድንገትም ቻንግን ሊገሉት ከፈለጉት ሰዎች ውስጥ አንደኛው ራሱን እንዳጠፋ ይነገራል። ጠባቂዎቹ ይሄ ሰው ራሱን እንዳጠፋ ነው የሚያስቡት። ምክንያቱም እዚህ ገለላ ተደርጎባቸው ለብቻ የሚታሰሩት ታሳሪዎች ጋር ማንም ዝር ማለትና ወደ ውስጥ መግባት እንደማይችል በደንብ አድርገው ያውቁታል። ነገር ግን ከጎን ያለው ክፍል ውስጥ የታሰረው አንዱ ታሳሪ እሱን የገደለው ቢግ ማውዝ እንደሆነ በተደጋጋሚ ይናገራል። የእስር ቤቱ ዶክተርም ይህንን ባየ ሰዓት ሰውየው እያበደ እንደሆነ ማሰብ ይጀምራል። ቻንግ በዚህ ሰዓት ቢግማውዝ የተባለው ሰውዬ እዚህ እስር ቤት ውስጥ እንዳለና አንዳንድ የሚያደርጋቸው ነገሮች ራሱን ነጻ ለማድረግና ሰዎች ቻንግን ቢግማውዝ ነው ብለው እንዲያስቡ አንዳንድ ሴራዎችን እየሰራበት እንደሆነ ያስባል። ለብቻቸው ተገለው የታሰሩ ታሳሪዎች ወደ ሌሎች እስረኞች ሲቀላቀሉ ሁሉም እስረኛ ከነ ቢግማውዝ ጋር ይጣላሉ ብሎ ስለፈራ በትኩረት እንቅስቃሴያቸውን እየተከታተሏቸው ነበር። አንደኛው የተሰጠውን ምግብ ገና ከመብላቱ ወዲያው ይንፈራፈርና ይሞታል። እናም ሁሉም እስረኛ ቢግማውዝ እያንዳንዳቸውን ሊበቀላቸው እርምጃውን እንደጀመረ ማሰብ ይጀምራሉ። ከቆይታው በኋላ ጋንጂሁን ወደ እስር ቤቱ ይመጣና ቻንግን አግኝቶት ገንዘቤን እንድትመልስልኝ ይፈልጋለሁ ይለዋል። ቻንግም ገንዘቡን እንደማይመልስለት ሲናገር ጋንጂሁንም ምናልባት አንተ ትክክለኛው ቢግማውዝ ላትሆን ትችላለህ። ቢግማውዝ አለመሆን ከታወቀ እነዛ ሶስቱ ቪአይፒ ሰዎች ይገሉሃል ምክንያቱም አታስፈልጋቸውም። ነገር ግን ቢግማውዝ እንደሆንክ ከሆነ የሚታሰበው እኔ ገንዘቤን ልቀበልህ ስለምፈልግና እነሱ እንዳይገሉ ስለማደርግ በህይወት ለመቆየት እያደረክ ያለው ጥረት ሊሆን እንደሚችልም እየተሰማኝ ነው። ይህንን ነገር ልፈትንህም አንድ ጥያቄ ልጠይቅህ። ቢግማውዝ ምርጥ አምስት የሚላቸው አደንዛዥ የሚያቀርብላቸው ደንበኞች አሉት። እኔ ስማቸውን ስለማውቀው እስኪ ስማቸውን አንተ ንገረኝ ይለዋል። ቻንግ ስማቸውን ስለማያቀው በጣም ይደነግጣል። ነገር ግን አውቆ የደንበኞች የሚስጥር መጠበቅ ስለምፈልግ ስማቸውን አልነግርህም፣ ይለዋል። ጋንጂሁንም እየሳቀበት ቀጣይ ተመልሼ ስመታ እጠይቀሃለሁ፣ እማትመልስልኝ ከሆነ ቢግ ማወዝ አደለህም። ስለዚህ ሶስቱ ቪአይፒዎች ሳይሆኑ እኔነኝ የምገልህ ብሎ አስጠንቅቆት ይሄዳል። ጋንጂሁን እንደሄደ ቻንግ ጠባቂውን ይደበድበውና ስልኩን በመቀበል ወደ ከንቲባዎች ይደውልና የተፈጠረውን ነገር ነግሮት የእነዛን አምስት ሰዎች ስም ዝርዝር ይጠይቀዋል። ቾይ የእነዚህን ሰዎች ስም የሚያውቅ ቢሆንም መናገር ባለመፈለጉ ስልኩን ይዘጋበታል በእስር ቤት ውስጥ አዛዡና አንዳንድ ሰራተኞች በካፍቴሪያ ውስጥ የተፈጠረውን ነገር በካሜራ ሲመለከቱ በድንገት ተንፈራፍሮ የሞተው ሰውዬ ቢግማውስ በመድሃኒት መርዞት ሳይሆን ራሱን የመረዘው ራሱ በራሱ እንደሆነ ይደርሱበታል የእስር ቤቱ አዛዥም የቻንግ መታሰሪያ ቦታ እንዲፈተሽ ያደርጋል ነገር ግን ቢፈትሹም ምንም የተለየ ነገር ሊያገኙ አልቻሉም ነበር እሱም በንዴት ወደ ቻንግ በመሄድ ሚስጥርህን አውቄ ባሃለሁ። አንተ ቢግማውስ ባትሆንም ኢየሱስን በመጠቀም እስር ቤት ውስጥ ራስህን ለማስከበርና ጥቅሞችን ለማግኘት እየሞከርክ ነው ይለዋል። ቻንግም ቢግማውስ መሆኑን እየነገረው ሰዎችን ማጥፋት ሲፈልግ ግዴታ የራሱን እጅ መጠቀም እንደሌለበት ያስታውሰዋል። በሌላ በኩል ሚሆ እስከ ዛሬ ድረስ ሰዎች እየተከታተሏት ነው። ለእርዳታም ወደ አባቷ መልእክት ስትልክ አባቷና ሱንታ የተባለ አንድ የቻንግ ጓደኛ ወደዛ በመሄድ ሰውዬውን ያስሩትና ለምን እንደሚከታተላ ሲጠየቁት የከንቲባው ቾይ ተላላኪ እንደሆነ ይነግራቸዋል። ስለዚህ ጉዳይ የሰማውም ከንቲባው ቾይ ወደ ሚሆ በመሄድ ሰዎች እንዲከታተሉሽ የመደብኩት የፕሮፌሰር ሲሆ መሞት ላይ እማውቀው ነገር አለ ብለሽ በአደባባይ በመናገርሽ ደህንነትሽ አደጋ ላይ ይሆናል ብዬ ስላሰብኩ ነው ያንቺን ደህንነት ለመጠበቅ ሰዎች የመደብኩት ይላታል። ቾይም አንድ ወረቀት አምጥቶ የቢግ ማውዝ ምርጥ አምስት የሚባሉ ደንበኞች ናቸው ለቻንግ ስለሚያስፈልገው ይህን ወረቀት ስጭው ይላታል። እሷም በመግስቱ ምንም ጊዜ ሳታጠፋ ወረቀቱን በጧት ሄዳ ትሰጠዋለች። እስር ቤት ውስጥ ያሉት እስረኞች አንዳንድ የቁማር ጨዋታዎችን በማዘጋጀት ከቢግ ማውዝና ከሶስቱ ቪአይፒ ሰዎች ይህንን ጦርነት ማን በድል ያጠናቅቀዋል ለሚለውን ቁማር መቆመር ይጀምራሉ። ይህንም ጉዳይ የሰሙ ጠባቂዎች ይህንን ነገር ለማስቆም አንዳንድ እርምጃዎችን ይወስዳሉ። ቻንግም ወደ ሶስቱ ቪአይፒዎች በመቅረብ